የመጽሐፍ ጭውታችን የወሰን የሕይወት ጽሑፍ ላይ አርፏል። ሰብለ ወንጌል ሰብለ ወንጀል፣ ይሄ ሁሉ ተፈጽሟል የሚባልበት ቀዬ ወይዛዝርት ኪዳነ ምሕረት ትባላለች። ዛሬ ወይዛዝርት የምትባለዋ የገበሬዎች መንደር ቆለላ በሚባለው ወረዳ ግዛት ውስጥ ትገኛለች። ያቺ ሰበካ እርሻ ወዳድና እንግዳ ተቀባይ ትሁት ገበሮች ይኖሩባታል። የወይዛዝርት ሴቶች ከመንገዱ የወጡ ባለሙያዎች ናቸው። ለቁንጅናቸውም እንከን አይወጣለትም። በተለይ ጠላው ተብሎ ተብሎ ያበቃለት ጉዳይ ነው። የዚያ ግድም አየር ወይናማ ነው፣ ሰዎቹ ወይናማ ናቸው። ይህን የመሰለ ውብ ሕዝብ መሃል ሆኖ በእንግድነት መስተንግዶ እየተደነቁ ሲደሰቱ በጨዋታቸው ውስጥ እየተደባለቀ የነሰብለ ወንጌል ታሪክ ነገር በአዛውንቷ አንደበት ይነገራል። እናም እኒያ አዛውንቶች ሰብለ ወንጌል የምትባል ሴት ነበረች ይሉናል። ከሞተች ብዙ ጊዜያት አልፈዋል ይባላል። እንዲያውም የአባትና የእናቷ ስም አይታወቅም መሰል አይወራም። ሰብለ ወንጌል በበቅሎ አትሄድም ነበር፣ አቀማመጡን በመጥላት ነው ይባላል። ጭኔጋ ይፍቀኛል ትል ነበራሉ። ታዲያ ቦሳንሳ ላይ ተቀምጣ በሸክም ትጓዝ ነበር። ቦሳንሳ እንደ ሬሳ በሸክም እንደ ግንድ አወይ መላማጣት አንድ ጊዜ ባልጋዋ ላይ ተቀምጣ ስትሰግድ ሳለች ገበሬ በርሻ ሲንገላ ታየችና አዘነችለት አንዳች መፍትሄ ለመስጠት ፈልጋ ባለሟሏን አስቀርባ ትጠይቀዋለች። በነገራችን ላይ ሰብለ ወንጌል ኮልታፋ ነበረች። እረ ማለት የማትችል ገበሌ የሚያልፈው መቼ ነው ትለዋለች ባለሟሏም እመቤቴ ንግስት ሆይ ገበሬ ምን ረፍታለውና የሚያርፈው ያው ሲሞት ነው ብሎ ያስረዳታል እሷም ታዝንና ከሁሉም በላይ ለምትወዳትና ለምታምናት ቅድስተ ማርያም ልመናዋን ታቀርባለች። እመ ቤቴ ማርያም ሆይ እባክሽ ለገበሌ ሞቱን አቅልቢለት ወለለዋናቴ እባክሽ ግደዩና ይለፍ ብላ ነበር ይባላል። ተጸልዮ ተሞቶ እኮ ነው ማን ይሸከመኛል ብላ ይሆን? ክብርና ዝና ሁሉ በባላገር ላይ መሆኑን አገር ያለ ባላገር መቃብር መሆኑን ነገሥታት ሁሉ ግን አያውቁም ማለት ይሆን? ደሞ ደግነቱ እንዳይቀርባት ቤተ እግዚአብሔር ታሰራ ነበረች አሉ። ሃይማኖት መውደዷ እንኳ ይሁን ጥሩ። ለነገሩ እሷ አዛዥ እንጂ ታዛዥ አልነበረችምና ምን ቸገራት? ነገሥታት ተገዥነታቸውን ለሰማይ አርገው ሰውንና ምድሩን በልባቸው ይቈጣጠሩት ነበር። ታዲያ ባላገሩ ከዛሬው ጎንደሬ እስከ ዛሬው ጎጃም አባይ ለአባይ ከቆላ እስከ ደጋ ድንጋይ እየተሸከመ ማጓጓዝ ነበረበት። ዛሬ የዚያ አካባቢ ሰው የኖሮና ያስተሳሰብ መቀራረብ የኖረና የዳበረ መሆኑ በዚህም ሊታወቅ ይችላል። በዚያ ቆሃም ባላገሩ ይለግም ይሆናል በማለት አስነግራው ነበር የተባለውን ደሞ እስኪስሙት ኡህ እንዳትሉ ኡህ የሚል አሞሌ ይክፈል እያሉ በማለክለክና በመጮ ትንፋሽ ይመልሱ ነበር ይባላል። ለመሆኑ ተሸካሚዎቹ ምን ብለው እንዴት አድርገው ይተንፍሱ ኖሯል ይሆን? እነኛ ሳረኞች እነ ሁሉን ቻዮች ምድር ግን ምን አይነት ታዛቢ ናት ይህን ሁሉ ጉድ ይዛ ግፍ የማታቅ ትመስላለች። በሌላ ጊዜ ደግሞ ባላገሮች ጎመን ሲበሉ ታያቸውና ምነው ከብት ይመስል ሳል ይበላሉ ብላ ትጠይቃለች። ከዚያ በኋላ የጎመንን ምግብነትና ጣዕም ባለሟሎቹ አስረድተዋት ልትቀምሶ ትፈልጋለች። በዚያም አፈር ከኢየሩሳሌም ምድር ታስመጣና ባልጋ ላይ ተደላድሎ ጎመን ተዘርቶበት እንዲያ እያረገች ነው አሉ። ባለ ሀገር የረገጠው አፈር ለርሶ የሚሆን ጎመን አያበቅልም ነበርና። ደሞ በሌላ ጊዜ የገበሬ ብርታት ይታያታል። ስጋቸው እየሟሟና እየተነነ በጥናካሪያቸው ተአምር ሲሰሩ ትጐመዣለች። መቼም እይተዋ ጥማማ ነበርና ቤትን መስላት በባላገል አንጀት ነበር። አለች አሉ። ሩህሩህነቷን እዩት ይውት ያቺን ተብታ ባረመኔ። የድሮን ነገር ካነሳን ዘንዳ ምርምሩን ለማጠንከር የሚፈልግ ሰው ተጨማሪ ጥያቄዎች ሊኖሩት ይችላል። ለመሆኑ የሰብለ ወንጌል ሥረ መሠረቷና የኋላ ታሪኳ እንዴት ነው? ሌላው ቀርቶ አገሯንም ሊጠይቅ ይችላል ከነባሏ። እናም ነገሩ ወዲህ ነው። ድሮዎች ጠቃሚ የሆኑት ያሁኑኑን ሕይወት ለማሻሻል ሲቻልባቸው መሆኑ አይጠረጠርም። እስከ ዛሬ ድረስ ግን የድሆችን ታሪክና እውነት እየተገነዘቡ ለማስመስከርና የተሻለ የጋራ ዓለም ለመፍጠር የባለጸጋዎችንና የአለቆችን የህይወት ሁኔታ ማወቅ የግዴታ ያህል ያለበለዚያማ የሕዝብ የህዝብ ታሪክ ኬት ይገኛል? የጭቁኖች ታሪክና ገድል በማይታወቅበትና የብሱንም በተዳፈነበት የሀብታም ዓለም ውስጥ ሌላ አማራጭ የለም። ስለሆነም ከተው ሸለሸለ የአፍ ታሪክ ቃርሚያና የተሳሳተ ግንዛቤ ለመዳን ቀደምት እውነታዎች በአጉሊ መነጽር ቢታዩ የተሻለ ይሆናል። ሰብለ ወንጌልም የዚያ አስተሳሰብ እጮኛ ታደርጋለች። ደግሞስ ምን ይጎላታል?